በረከቱ ውድ እና የተከበራችው የተከበራችሁ ውድ የቻናል የቤተሰቦች እንዴት ናችሁ? ልን ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ አልሐምዱሊላህ። እዚህ ጋር እንግዲህ የማቀርብላችሁ ዛሬ የቤት እቃዎችን ነው ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ እነዚህን እቃዎች ለሚያስፈልጓቸው ሰዎች እንዲደርሷቸው አድርጉላቸኋለኝ። ውዶቼ ሁላችሁም ደግሞ እንተባበር። አዳዲስ ቲዩበሮች ላይክም ሼርም ሰብስክራይብ በማድረግ ቤተሰብ እንሁን። ሰብስክራይብ ስታደርጉ አዳዲስ ቻናል ያላችሁ ከታች ኮሜንት ማድረግ እንዳትረሱ። በኮሜንታችሁ መሰረት እመጣለሁ ማለት ነው ውዶቼ። እዚህ ጋር እንደምታዩት እንግዲህ አሁን አለፍ ሲል ያሳየኋችሁ የበርበሬ የጎመን ዘርና ተለያዩ እየተፈጩ ለመሸጥ ምን ቤት ውስጥ ለመጠቀም በየአቅማችን ገዝተን ማስቀመጥ የምንችላቸው በጣም ቀለል ያሉ ግን በጣም አሪፍ ስራ የሚሰራባቸው ማሽኖች ናቸው ማለት ነው። እንደ አቅማችን ገዝተን ማስቀመጥ ወይም ደግሞ መስራት ይቻላል በቤት ውስጥ ማለት ነው። እንደ ጎመን ዘር፣ ለውዝ የተለያዩ ነገሮችን እየፈጭን መሸግና መሸጥ ይቻላል እላቸዋለሁኝ። እዚህ ጋር ደግሞ እንደምታዩ ሳህኖች ናቸው። ግላስ፣ የውሃ ግላሶች እና የውሃ ኩባያዎች ማለት ነው። እነዚህ በቃ ሰርቪሶች የተለያዩ፣ የቡና ማሽን ሲኒዎች አሉ፣ የጥበብ ሲኒዎች አሉ። የተለያዩ በጣም ደስ የሚሉ በጣም ደስ የሚሉ እቃዎች ናቸው ማለት ነው። በፈለጋችሁበት ሰዓት ማዘዝ ትችላላችሁ መርጣችሁ ማለት ነው። ማዘዝም ይቻላል። የፈለጋችሁበትን ቦታ ማስቀመጥ እንትን እኮ ደህና ነው ወይ ያሉት ማለት ነው። እነዚህ እንደምታያቸው መጥበሻዎች ውስጥ ጥቁሩ ማለት ነው በጣም ቆንጆ የሚባሉ ናቸው። እንታውቁታላችሁ ማለት ነው። እነዚህ ሙሉ የቤት ነገ የሚፈልግ ናቸው ግን እንደ ብረድስ ማሞቅም ምንም ማለት ይቻላል በነገራችን ላይ እዚህ ጋር ፍሪጅ ጋር መጥቻለሁ ማለት ነው ፍሪጁ በፈለገችሁበት ሊትር በትልቁ በትንሹ በመካከለኛ እያላችሁ አለ ማለት ነው ኦርቢት ይባላል መርቱ በጣም ቆንጆ ነው። የኔ ራሴ ልጅ ኦርቢት ይባላል። በጣም በዚችኛይቱ ስንት ነበር ያልከኝ? አሁን ቆንጆ ነው። አንደኛ 24 ሰዓት መብራት ቢጠፋ ራስ ነው ያክል ማቀዝቀዝ የሚችል ፍሪጅ ነው። በጣም ቆንጆ ነው። ዋጋውም ከሃያ ስምንት ሺህ ብር ጀምሮ አለ ማለት ነው። እነዛ ዋጋቸውን አልነገርኳቸው። እንግዲህ የተለያዩ በጣም ብዙ ማለት ከቀረጥኳቸው ውጭ የተለያዩ ዋጋ ስለሚኖራቸው ነው። ውዶች ማዘዝ ደረጃ ከደረሳችሁ ዋጋውን ቁጭ ቁጭ ያደርግላችኋለሁ ማለት ነው። እዚህ ጋ ከፍሪጆች ጋር የየ ማሳያችሁ ደግሞ ቴሌቪዥን ይሆናል ማለት ነው። ቴሌቪዥን አለ፣ በ በ32 ኢንች እና በ43 ኢንች 32 ኢንች ናታል ስቶቭ ተሻለ ይራቀብሉኝ ታቸው ቴሌቪዥን ስቶቭ ከጀምሮ አለ ማለት ነው። የውሃ ማጣሪያ የቴሌቪዥን ማስቀመጫዎች አሉ። የውሃ ማጣሪያ አለ። የቴሌቪዥን ማስቀመጫዎች በጣም የሚያማምሩ ናቸው። እንደምታያቸው በጣም በጣም የሚያምሩት የቴሌቪዥን ማስቀመጫው ነው። ሁለት መሳቢ ያለው በመካከሉ ላይ እቃ ማስቀመጥ የሚቻል ረሲቨርም እንደዛው፣ ከትንሾች ከትልቁ ቴሌቪዥን ማስቀመጥ የሚችል አበባዎችንም፣ የተለያዩ እቃዎችን ዲዛይን ቤት ውስጥ ዲኮር አድርጎ ማስቀመጫ የሚሆኑ በጣም የሚያማሙ የቴሌቪዥን ማስቀመጫዎች ናቸው። እንደዚሁም ደግሞ ፍሩን ወይም እንደት ነው ሲሊንደሩ በሲሊንደር የሚሰራ ና አውቶማቲካሊ በመብራት የሚሰራ አለ ማለት ነው። እነዚህ ፍሩኖች መጀመሪያ ላይ እያያች ሲያይድለው በሀምሳ ሺህ ብር የሚሸጥ ሲሆን ድርድር ይኖረዋል ማለት ነው። ቀጣይ ያለው ሰላሳ ሺህ ብር ይሆናል የሚሸጠው እላችኋለሁ። እነዚህ ቴሌቪዥኖች ደግሞ ከ ከአስራ ሁለት ሺህ ብር ጀምሮ አለ ማለት ነው። አስራ ሁለት ሺህ ብር ሰላሳ ሁለት ኢንች ጀምሮ አለ እላችኋለሁ። አስራ ሁለት ሺህ የምላችሁ ስማርት ያልሆኑ ማለት ነው። ስማርት ቴሌቪዥኖች ከኮኔክት የሚሆኑ ከኢንተርኔት ኢንተርኔት ጋር ኮኔክት የሚሆን ከሆነ 15000 ብር ነው። ይህ ፍሩን ይፈሩን 50000 ብር ብሏል ማለት ነው። እንደምታዩት በጣም ምርጥ ነው። ብዙ ደረጃ አለው ማለትም ፍሩን ውስጥ ብዙ ነገሮችን በአንድ ጊዜ መጠቀም ይቻላል። እላችኋለሁ።